ያው ቤታችን ውስጥ ያለ ቤት ቢሆንም ግን የጽጌ ክፍል ነው። የጽጌ ክፍል ብለህ ታሪክተኝ የሚጠይቅ እንደምትጠይቁ ተስፋ አድርገን ነው። ይህ የጽጌ ክፍል ዛሬ የተገኘትኝ ጽጌ ሰሞኑ ባረገቻችሁ ሎች በጣም ተናድጄ ይባታሉ። በጣም ማናደኛለች እና የማናደድን ጥግ ደግሞ እኔ ለእሷ ማሳየት እፈልጋለሁ። ምክንያቱም ከእኔ ጋር አትጋጭ ምክንያቱም አቺን ብያት ነበር ግን ልታርፍ አልቻለችም። ስለዚህ ለምንድን ማብሸክም ማናደድም በማዳሚች ለመላረሳያት አስቤ ዛሬ በመኘቷ ቤቷ የተገኙት ብቼን አደለም ከቤቲ ጋር ዛሬ የተገኘ ነው። እንኳን ቤቲ እንግዲህ ብዙቻችሁ እያየው ነበር፣ ኮሜንት ላይ ሳቋ በጣም ነው ብላችኋል እና በጣም ፅጌን እያናድድሻት ያለችው በሳቋ ነው እና ዛሬ ደግሞ እዚህ አብረን ታገኝታለች። ምክንያቱም ፅጌ ስትያት ራሱ በጣም ትናደደው፣ አይደለም የታ ክፍለ አግኝታሽ፣ እዚህ አግኝታሽ፣ አለም እንዲሁም ትናድድብሻለች። ያረገችው ነገር አለ፣ ብዙ ነገር ነው። እኔ በጣም ትንሽ ነው ጠብቀው

ቀላል ነው። ስለዚህ ዛሬ ጽጌ ክፍሏን ውስድ ነዋል ተቆጣጥሯል። እንግዲህ ከዚህ በኋላ ጽጌ ዛሬ እዚህ ክፍል መግባት አችልም፣ ልብስ መቀየር አችልም፣ እዚህ ክፍል ማደር አትችልም። ይሄን ያደረግኩት እኔ ነኝ። ይህን በማድረግ ላይ አይኖ ብዙ ቅሬታዎች ልፈጠር ትችላች። ነገር ቅሬታዋን መደምጣት አካል ዛሬ የለም። ያላት አንድ አማራጭ ክፍሉን ለእኔ ያለቀ መውጣት ነው። በሩን ለማቃጠል እንግዲህ ቆርጣ ተነሳለች።

ዝመጣ ይመጣ አይችልም። በጣም ደስ ይላል ማለት በደንብ ለመናደድ መክንያት ይሆናል። የፅጌ መቃጠል ቀን ነው። ተስፋ አደርጋለሁ ዛሬ ይጠብቃታል። ግን አሁን ለምሳሌ ሴት ነሽ እና ጀስት እንደ ሴት ፊልም ክፍልሽ ውስጥ ሌላ ሴት ቢገባ አጋሽ ቴንታ ምጠብቅ ይችላል። ምድሮ ፊል ታል በጣም እኮ የሚያናድ ነገር ነው። እኔ እኮ ፈልጌው ምናምን አይደለም ማለት ነው። ግንቱ ሀል ማለት ነው። ትክክል ነው እያልኩኝም አይደለም ግን በጣም ያበሳቻችን። ባለፈው ከአንድም ሁለት ጊዜ ስንገናኝ እኔ በጣም ሪስፔክትፉል ደግሞ ሞክሪ ነበር በጣም ለማክበር ሞክሪ ነበር ምናምን ለምድረ ወደብ ለመጫጫ ኤቭሪቲንግ ያደረገችው ነገር ልክ አደለም እና ልክ አለመሆን ደግሞ በሱ አደለም የተጀመረው እባክህ ይሄ ነገር ያናድዳታል። ኦፍኮርስ ክፍሏል አክብረዋል። ምንም የምናደርገው ነገር የለም። ከዚህ እሷ ለማናደርነውና እስከ ጥግ እንዳለ እስከ ጥግ እሷ የመጣችው ሶፊት አልመረጠች፣ መንገድ ላይ አልመረጠች። ስለዚህ እንጓዘልን አንድ ላይ ማለት ነው ለዛ ነው አይ በጣም ነው መታናደው። ያው ጀስት ወንድ ልጅ ቢሆን ሊፈጠር የሚችለው ነገር ከባድ ነው። እኔ ቤት ስገባ እንዳልገባ ቤት ጠብቀኝ ሊፈጠሩን ነገር አውቀዋለሁ። ገባሽ አይደለ አንቺ ጋርም ላይ እጠየኩሽ ልክ እንደ ሴት ምንድን ነው ሀሳቡ ብዬሽ እጠየኩሽ። እንደዚያ ነው እና እኛ ግን ያው ፐርፐዝሊ የምናስበው እሷን ለማናደድ እሷን ለማቃጠል ነው። እያለበግን ያለ ምክንያቱም እሷን በዚህ በጣም ብዙ ነገሮችን አድርጋኛለች። በጣም ብዙ ልታናደኝ መሄድ ያለባትን ጥግረስ ሄዳለች። እና እኔም ደግሞ ፐርፐዝሊ መሄድ ያለብኝ ጥግረስ ሄጄ ማናደድ በማንደሚ ብስ ማስያት ስለፈለኩኝ እኔ ልቧ ወጃ ምናምን ይመስለኛል። ገብተዋለ ታሳዝነኛ። ያችም አንዳንድ ጊዜ ግን የምታደገው ነገር ደግሞ ልካደግ ነበር መነጋገር መቻል አለባት። ቀቆች ምናምን መግባባት ምናምን መቻል ሲኖርባት፣ እሷ ወደ በቃ ድብድብ ወደ መጫጫ ምናምን ነው የምትሄደው፣ እና ያ ደግሞ ይህም እንደማያደርሳት ማወቅ መቻል አለባት። ያው እንግዲህ እንደ ሴት ልጅ እየመከረችሽ ነው። ልብሽን አዳምጩ። ይሄ በምታምጣችሁ አርቲፊሻል ሰዎች ና ለማን እንዳትሞክሪ ማን አለ ደግሞ በእኔ ይመስላለሁ። እና ብቻ ነው ከመጣችማ ተላለቀ

ገብተዋል አደለ፣ ድሪ ላይፍ የሚነካ ነገር መኝታ ቤቴ ሊሴት ይዘ መምጣት አትችልም። ሌላ ክፍል፣ የራስ ክፍል አለ፣ መግባት ትችላለ። አንተ ግን ያደረግከው ሆን ብለ። ስማኝእ ስማኝ፣ ሆን ብለን ያደረግከው ይህን ነገር ያደረግከው ሆን ብለ ነው። በዚህ ልክ እንዲሆን አልፈልግም። ጨዋታ ቀልተን ይዛለኝ። ውጣ፣ በቃ ፍጋኒ ስማኝ፣ እንዳገፊ፣ እንዳገፊ እገር ነው

ትልቅ ነገር በጣም የሚያስጠላ ዊርድ ነገር ነው ያደረግከው። እኔ አልፈልግም። አለመፈለጊም ደሞ ደጋግሜ ነግርሃለሁ። ምን አናደደሽ? ከቤት ጋር እዚህ ስላልሽኝ የተናደድሽው ከቤት ጋር ነው። ክፍል ከሆነ ብዙ ክፍል አለ። ብዙ ባይዘው ግልጽ ብታደርግ ልጅ ትቼ እወጣ ነበረ። ምንድን ነው ግልጽ እንዳደርግሽ የምትፈልገ ነሽ ለሆናችን ና ወይስ ከዳኒ ጋር ማግኘትሽ ያናደደሽ ይሄንን

ተረጋጊ በንግግር እንተማመን።

በበጽናት ያደረግሻቸውን ወይ ነው በሌላ ሰዎች እኔ ላደረግሻቸውን ነገሮች አረሳቸው። በቀለኛ ሰው ገባሽ አይደለም እያንዳንዱ ነገር አረሳልሽ። እሱ ዛሬ ክፍል ሴት ይዤ መጣት እንዳይገርምሽ፣ ነገ ከነገ ወዲያ በጣም ብዙ ነገር ፈጥራል። ግን አንቺ ነገሮችን ማለት እስክትች ድረስ ነው ያልማረግ ገባሽ። ውስጥሽ ያለው ስሜት ትናንትና በየቦታው ላይ ስትናገር የነበረውን ስለ ዛሬ ምንም ለአንተ ስሜት ላንተ ፍላጎት ይ ይህ መቀበላችን እየጎዳችሁ ነው። ባይዘቡኝ የሰው የወንድ ድረስ የደረሳችሁ ኢነርጂ እንጨርሻለሁ። ላስረዳሽ በቃ እኔ አንፈልግም። ቤትም የመጣሽው አይ ቲንክ እኔ እንጃ ነው እንጂ አንቺ የእሱ አይደለም። እየነገርኩሽ ነው እየነገርኩሽ ነው። አንተ በእንደዚህ አይነት ነገር እቀጥላለሁ ብለህ ካሰብክ፣ አንተ እስከ ዛሬ ድረስ ምንም ነገር እንዳላደረግክ እና ምንም ነገር እንዳልጀመርክ መንገር እፈልጋለሁ። ከዚህ በኋላ ሌላ ነገር ላይ ማድረግ ፍላጎት ከዚህም በኋላ እንደማታርፍ ስለማቅ ከዚህም በኋላ እኔና አንተ እንተያያለን። መቼም ቢሆን ከኔ ሕይወት እንደማትወጣ ገብቶ፣ ግን እኔም ከአንተ ሕይወት መቼም ቢሆን አልወጣም። ነገር የምታደርግ እስካሁን ካደረግሻቸው ነገሮች እስካሁን ምንም ነገር አላደረግም። ምንም ነገር አላደረግም። አንቺ አንድ እርምጃ ስራ መቼ ቆሜ እንዳይመስልሽ። አንተ አንድ እርምጃ በተራመድክ ቁጥር ደግሞ እኔ አስር እርምጃ እንደምራመድ ደግሞ አሳያለሁ እኔ ደግሞ አሳያለሁ። እነዚህ ነገሮችን ነው ከጓደኞቻችን ከእሷም ነፃ አድርገው ነገሩን እኔ እናንተ ብቻ በቂና እኔ ለአንተ አንተ በቂ ናት አይደል? በቃ ማንም ሰው ሊጎዳ አልፈልግም። እንትን የዛሬው ድራማ ደስ ይላል። አንተ ጎዳሽ፣ ወደኋላ አትመለስ፣ ወደኋላ አትመለስ። ነገሮችን በመናገር ማለት ነው። ዛሬ መፍትሄ ማለት ነው። አንተ ዛሬ ያደረከውን ነገር አጻፋህን ታገኛለህ። እኔ መቼም እንደማሮድ ታያለህ። ትላንትና አስራ ምናምን አመት አብረሽ የነበርሽ ወይ ደግሞ ትላንትና ዳኒን ወደድኩ ዳኒ ከሄደ ሰው ጋር የሆነ ዳኒ ምናምን ብለሽ ያወራሽ ዛሬ ላይ በአንድ ቀን ትቻለሁ ስላልሽኝ የመቀበል እንዳይመስልሽ። ዛሬ ውስጤ ቦታ የለም እንዲሰጠውና የምትፈጥሪያቸው ነገሮች ዛሬ መልካምነት አለ ጥሩ ሰው። ለምንድነው እኛ ምንወጣ? አንቺ ውጪልን። ዛሬ እዚህ መሆን ነው የምንፈልገው። ስለዚህ ውጪልን። ወጣ ከፈለገች የራሷ ትወጣለች

ለማንኛውም ቀጣይ እናሳምናለን እናሳምናለን እናሳምናለን። ግን በጣም ደስ ያለ ነገር ምድሮ ታውቃላችሁ፣ ያሰብኩት ነገር ተሳክቶኛል ማለት በቃ ደስ ይለናል። ፅጌ ሚስት ጨረ ጨሙ ምናምን እሪን ባ ሲያቃት ምናምን ሰው አያገኝም ብላ አስባ ነበር። ሁሌ አንጨጫሪ ነኝ ምናምን ብላ አስባ ነበር እና አሁን ከዚህ በኋላ አንድ እርምጃ ከተራ ብለሽ ደግሞ ለሁለት ሁለት ዘለ